ቆሻሻ ይሆናል። አንዳንድ ሰው ዓላማህ ምንድን ምንድነው ይለኛል። በእስልምና ላይ በየትኛውም ስም የተጨመሩ ወደ ቁርአኑን በልት ወደ ሐዲሱን በልት የተጨማመሩ ቅጥፈቶች፣ ቆሻሻዎች፣ ኮተቶች መጽዳት አለበት መወገድ አለበት። አስቡት፣ አንድ ሰው አላመነበትም በውስጡ እስልምና ወደ ኩፍር መሄድ ፈለገ፣ እናርዳሃለን ከሄድክ እንዲህ አላመነበትም። አላህ እንዲመለክ የሚፈልገው አምንህበት ከካድክም ካላሳምንህም መብትህ ነው ቅያማ ቀን ላመኑት የራሱ ምንድ አዘጋጅተዋል ለካዱት የራሱ ቅጣት አዘጋጅተዋል ቅያማ ቀን ነው የቸገረን ዛሬ የአላህ ተወካዮችንን ምድር ላይ ሁሉንም ሙስሊም ካላረግን ሞተን እንገኛለን ከዛም ባሳልና ሁሉንም ተክፌር ካላደረግነው እንደኛ ሞተን እንገኛለን የሚል ግሩፕ ተፈጠረ ስለዚህ እንደነዚህ አይነት ኮተትና ቆሻሻ የሆኑ ሐዲሶች ከቁርአን ጋር እንደሚጋጩ እያየኋቸው እንዴት ልቀበለው? እስኪ አስረዱኝ። መሻሪኾቻቸውን ጠይቋቸው። አጠያይቅ ደሞ ቻለው በዚህ ጉዳይ ምን ትላለ? ከዛ ሳቸው ደሞ እንደኔ እንደኔ ነው ሽደ ሐራም ነው። ይሄን እንደዚህ አይነት አጠያይቅ አጠይቁ። ይህንን ሐዲስ ከዚህ ቁርአን ጋር ሙሉ በሙሉ ተጋጭቶ እያለ እንዴት አድርገን ነው የምንቀበለው? ቡኻሪ እንዳይከፋው የቡኻሪ መስፈርት እንዳይነካ እየተሻሸ ቆሻሻ ሆነ።

ኢማጂን ማድረግ ጀመሩ እያለችን ነው የዘገበ። ምንድነው እያለ ያለው ወገናችን? ነብዩ መሐመድ ላይ ሲህር ተሰርቶ ነበር። ስህር ማለት ድግምት ማለት ነውና፣ ድግም ስለተሰራባቸው ነብዩ መሐመድ ድግም ስለተሰራባቸው ያደረጉት ነገር እንዳደረጉት ይመስላቸው ነበር አለ። አዎ ሀዲሱ ይላል። በርግጥ ሀዲሱ እያለ ነው ያለው። ሐዲሱን እንቀበላለን። ሀዲሱ ሰሂህ ነው። ነቢዩ መሐመድ ላይ ድግም ተሰርቷል። ማን? ነብዩ መሐመድ ሰው እንደመሆናቸው ኦኬ፣ ታመው ነበረ። በድግምት ስራ በዛ ድግምት ደግሞ ድግምት ይሄ ሰውዬ ያለውን ሰምታችሁታል። አሁን እኔ ከእናንተ የምፈልገው ቢላህ አለይኩም በንጹህ ልብ አላህ የሚለውን ስም አላህ ሱብሓነሁ ወተዓላ በሱረቱል ማኢዳ ምዕራፍ 5 ቁጥር 67 ላይ ገብታችሁ አንበቡት። እንዲህ ይላል ያ አዩሃ ረሱል፣ አንተ መልእክተኛ ሆይ በልግ ማ ኡንዚለ ኢለይከ ሚን ረቢክ፣ ከጌታህ ዘንድ ወደ አንተ የተወረደልህን አስተላልፍ፣ ወኢን ለም ተፈዓል ካልሰራህ ፈማ በለግተ ሪሳለተሁ መልእክቱንም አላስተላለፍክም ወላሁ ያዕሲሙከ ሚነናስ አላህ ከሰዎች ይጠብቀሃል የሚል ቃል ኪዳን አላህ ሱብሃነሁ ወተዓላ ለነብያችን ዐለይሂ ሰላቱ ወሰላም ሲሰጣቸው እንመለከታለን። አሁን ይሄ ሰውዬ ነቢዩ ሱብሃነሁ ወተዓላ እጠብቃቸዋለሁ ያላቸው ነብይ ከምንም ነገር ነው ከዚህ አይሁድ ሰውዬ የተበላሸ ወር ደግሞ አጸያፊ ተግባር ከድግምት እሳቸውን መጠበቅ ተስኖት ነው። አንደኛ ጥያቄ አላህ ሱብሃነሁ ወተዓላ እጠብቃቸዋለሁ ያላቸው ነብይ እንዴት ነው ድግምት ሊሰራባቸው የሚችለው? ይሄ በቁርአን መካድ ነው። ቅድም መግቢያው ላይ በዳይ ብዬ ነበረ። በዚህ ቀር ልትሰኙ ትችላላችሁ። ነገር ግን እኔ አይደለሁም በዳይ ያልኳቸው አላህ ሱብሃነሁ ወተዓላ፣ በሌላ የሱራ ክፍል ውስጥ በሱረቱል ኢስራ ቁጥሩ 47 አዎ፣ ቼክ አድርጉት። ቁጥር 47 ላይ እንዲህ ይለናል፦ وقال الظالمون ان تتبعون الا رجلا مسحورا በዳዮችም አሉ እናንተ እኮ የምትከተሉት ድግምት የተሰራበት ሰው ቢሆን እንጂ ሌላ አይደለም አሉ ይላል። እና በዳይ ብሎ ለዚህ ቃላቸው በዳይ ብሎ ነው የገለጻቸው። ظالم ظالمون ان تتبعون الا رجلا مسحورا እናንተ ድግምት የተሰራበትም ሰው እንጂ ሌላ አይደለም የምትከተሉት አሉ ብሎ በአግራሞት ይገልጻል። እና ነብያችን አለይሂ ሰላቱ ወሰላም እኛ የምንከተላቸው ነቢይ ድግምት ተሰራባቸው የሚሉ ሲሉ የነበሩት ማን ናቸው በዳዮች ናቸው እና የአህባብ አልኪራም ከዚህ ቃላችሁ እንድትቆጠቡ በአላህ ስም ጠይቃቸዋለሁ ምንም አይነት ነገር ሰሂህ ነው ስለተባላችሁ ብቻ አትቀበሉ እከሌም የሚበለው እከሌም የሚበለው የአላህ ቃል ይበልጣል ለአላህ ቃል ቅድሚያ አንስት የሚገርማችሁ ነገር እነዚህ ግለሰቦች ምንድን ነው ሲያስተምሩ ነው የነበሩት አንድ ሰው ሰባት ተምር ከበላ ድግምትም ሆነ መርዝ ኦር ደግሞ ፖይዝን ምንም ሊያጠቀው ሊጎዳው አይችልም። የሚል አስተምሮት ሲያስተምሩት እናቃል እንድሎ እንደገና ከፈጅር በኋላ እነዚህም አዝካሮች እንደዚህ ያህል ጊዜ ይሄን ያህል ጊዜ ያለ በአላህ ጥበቃ ስር ይሆናል። እንደዚህ ያለ እንደዛ በዚክር ያለ ሸይጣን አይጠገውም። እነዚህ ሁሉ አስተምሮቶች እንግዲህ አስተማሩን የምትሏቸውን ነብይ ራሱ ድግም ተሰራባቸው ስትሉ፣ ይህ በደል ነው። አላህም ስብሓነሁ ወተዓላ ይህንን ነው በቁርአኑ የገለጸልን። ይህንን ነገር በመናገር ይቀር የሚላችሁ ሰዎች እንዳላችሁ አውቃለሁ። ኮሜንት ላይም ሆነ በቤታችሁ ላይቭ ከፍታችሁ ቁርአንይ ነው ምናምን ነው የምትሉ ሰዎች አላችሁ። ኖርማል ነው። የአላህን ቃል እናንተ ላይ ስላነበብኩኝ ምንም ነገር ብትሉ እኔ አይከፋኝም፤ ምክንያቱም የኔ ስራ ለእናንተ የአላህን ቃል ማድረስ ብቻ ነው። መቀበል አለመቀበል የእናንተ መብት ነው። አላህ ነው የሰጣችሁ። ፈመን ሻአ ፈሊዩሚን ወመን ሻአ ፈሊየክፉር፣ የፈለገ ይመን የፈለገ ይካድ። ወቢላሂ ተውፊቅ ለ ግልጽ በሆነ ቃል ይገባል ስለዚህ ነቢያችን ሰለላሁ አለይሂ ወሰለም ግልጽ በሆነ ቃል አባቴና አባቴ እሳት ነው ብለዋል ይሄ ሊቀመጥ ይገባል የነቢዩን ሰለላሁ አለይሂ ወሰለም ቀውል አክብረን ተከብረን ልንሄድ ይገባል ወንድም እህቶቼ እናትና አባቴ የት ነው ያሉት ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላ ሰለላሁ አለይሂ ወሰለም አሰላሙ አለይኩም ራህመቱላ ወበረካቱ ወንድም እህቶቼ እዚህ ጥያቄ ላይ የተመለሰው መልስ ትክክለኛ መልስ አይደለም አንድ ሰው ደግሞ ትክክል አልመለሰም፣ ደግሞ እዚህ ጋር ከጣ አለው ማለት የዛን ሰው ክብር መንካትም አይደለም። ሐቅ ሲሆን ሐቅ ላይ መቆም እንጂ ሰዎችን ስለ ሰዎች ስርም ማሸብሸብ አይደለም። ከጣ ነው ሲባል በመረጃ ከቆመ

እዚህ ቦታ ላይ አብይ ያሉት አጎታቸውን ፈልገውበት ነው የሚል ንግግር ነው እዚህ ጋር የተናገረው ወንድማችን። አንዳንድ ቦታዎችም ነቅል የደረገ አንዳንድ ቀውሎች ይኖራሉ። ነገር ግን አብይ ያሉት እዚህ ጋር አጎታቸውን ከሆነ አባታቸው ለምድ የሸሻችሁት ከተባለ አይ ምክንያቱም አህለል ፈትራ ናቸው። እሺ፣ እዚህ የአዕራቢ ሰውዬ አባት ስታድ አህል ፈትራ አይደሉም የሚል ጥያቄ ይነሳል። ከዛም አልፎ ደግሞ ሌላ አሀዲቶች የሉም። ነቢያችን ሰለላሁ አለይሂ ወሰለም በቀብሮች አጠገብ ሲያልፉ ፈረሳቸው ፈርጥታ እነዚህ መቃብሮችን ጉዳይ ሲጠይቁ በጃሂልያ ጊዜ የሞቱ ናቸው። ሙስሊም ላይ ያለም አነስ ያወራው ደግሞ ሼክ አልአልባኒ ሰህ ያሉት አህመድ ላይ ሙስነድ አህመድ ላይ ነሳኢ ላይ ያለ እንደዚሁ የተቀመጠ አለ። እነዚህ በጃሂልያ ጊዜ የሞቱ ናቸው የተባሉት ቀብር ውስጥ እየተቀጡ እንደሆነ የጠቆሙበት ሌሎቹም ሀዲቶችን በጃሂልያ ጊዜ የሞቱ ሰዎች እንደሚቀጡ በቅጣት ላይ እንዳሉ ነቢያችን የጠቆሙበት ይሄ እንደ አንድ ሊታይ ይገባል። ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም ሁለተኛው ደግሞ እናታቸውን አስመልክቶ ይህም ሙስሊም ላይ ያለ ኢማም ሙስሊም ሰሒህ ላይ ያስቀመጡት ማለት ነው ። አቡ ሁረይራ ረዲየላሁ አንሁ ነቢያችን ሰለላሁ አለይሂ ወሰለም እናታቸውን ቀብር ለመዘየር አላህን ጠይቀውት ኡዚና ሊ አን አዙራሃ ሙኒዕቱ አን አስተፍር ላሃ አው ከማ ቃል ለ ሰላት ወሰላም ቀብሯ እንደዘየር ተፈቀደልኝ፣ ነገር ግን ለእሷ ምህረት መጠየቅን ተከለከልኩኝ ያሉትም ሀዲት እንደዙ ተቀምጧል ማለት ነው። በአጠቃላይ እንደ ጥቅሉ ኢማሙ ነወዊ ይህን ሀዲት ሁለቱንም በደንብ አድርጎ አበጠሩ አስቀምጦታል። ሌሎችም ቀደምቶቹ ለማዎች እንደዙ አስቀምጠውታል። ስለዚህ የነቢዩን ለ ላሁ አለይህ ወሰለም ንግግርን ተቀብሎ መሄድ እንጂ የቀውሎችን የሰዎችን ቀውል አከል እንዲብሎ ነበር አከል እንዲብሎ ነበረ ማለት መረጃ አይሆንም። ምክንያቱም አልዕልሙ ቃል ላሁ ወቃል ረሱሉ ወይም ደግሞ አዲኑ ቃል ላሁ ወቃል ረሱሉ ቃል ሰሓበቱ ሁም ሉልዕርፋኒ መዲኑ ነስቡከ ልልኪላፊ ሰፋሃተን በይነ ኑሱሲ ወይም በይነ ረሱሊ ወበይነ ቀውሊ ፉላኒ ዲን ማለት አላህ እንዲ ብሏል፣ መለክተኛው እንዲ ብለዋል፣ ሰሃቦች እንዲ ተረድተውታል፣ እንዲያስቀምጠውታል ነው ካለ በለዚያ አላህ እንዲ ብሏል እኮ የተባለ የተባለ አይ አከለሼክ እንዲ ብሏል መረጃ አይሆንም ስለዚህ አላህ እንዲህ ብለዋል ከተባለ፣ መልእክተኛው እንዲህ ብለዋል ከተባለ መርሃባ ሰምዐን ወጣዓ ብሎ መቀበል ነው የሚገባው። ነው የሚለው ሀዛ ወላሁ አዓለም። ወሰላሙ አለይኩም ወራህመቱላህ ወበረካቱሁ። ሰውን ነክቶ ዲንን ነክቶ የሆነ ጉዳይ ነክቶ ለፎሎ የምትረራቶች እንደናንተ የመሰላችሁ ዲን ሲናድ ዝም ብሎ ማየት ትክክል አይደለም። ላይ ጁስ በዛ መልስ ነው እንጂ ከቲክቶክ ላይ የምንፈልገው ጉዳይ የለም። ነገር ግን ዲን ሲናድ ወይም ደግሞ ከጣ ነገር እንደ ትክክል ጎልቶ ሲታይ ትክክል አይደለም ማለት ግዴታችን ነው።